ክብ ሳይጨልም እንዲሁ አስብ። ወንድሞቼና እህቶቼ ይህን መጽሐፍ የጻፈው እጅግ በጣም ጠቢብ ተብሎ የተነገረለት እንደሱ አይነት ጠቢብ እንኳን በምድር ላይ እንደማይገኝ አስቀድሞ እግዚአብሔር የተናገረለት ሰለሞን የጻፈው። ሰለሞን ግን ሲናገር እንዲህ ብሎ ግን ይናገራል፣ የጭንቅ ቀን ሳይመጣ የጭንቅ ቀን ሳይመጣ ይመጣል ማለት ነው፣ የጭንቅ ቀን ግራ የሚያጋባ ቀን ውል የሚጠፋበት ቀን የምንይዘውን የምንጨብጠውን ነገር የምናጣበት ጊዜ ይመጣል። መጽሐፍ ቅዱሳችን ይህንን አስረግጦ ይነግረናል። ነገር ግን በዚህ ጊዜ ውስጥ ግን ይላል የጭንቅ ጊዜ ሳይመጣ ሰው ፈጣሪውን ማሰብ አለበት ይላል። ሰዎች ዛሬ ብዙ የሚያስቡት ነገር አላቸው፣ ብዙ የሚያልሙት ነገር አላቸው፣ ብዙ የሚጽፉት ታሪክ አላቸው፣ ብዙ ደግሞ እንደርስበታለን ብለው የሚያቅዱት እቅድ አላቸው። ግን ስለ እግዚአብሔር ሐሳብና አጀንዳ ግን የሚያስቡበት ጊዜ አላቸው ወይ? ቆም ብለን ማሰብ አለብን። ስለ ነጋችን ልናስብ ይከብዳል። መጽሐፍ ቅዱስ ሲናገር ፈጣሪ ይሄን አስብ ይላል። በየትኛው ጊዜ? በጉብዝና ጊዜ፣ ማሰብ በምችልበት ጊዜ፣ መረዳት በምችልበት ጊዜ፣ መስማት በምችልበት ጊዜ፣ መሄድ በምችልበት ጊዜ፣ ማንበብ በምችልበት ጊዜ፣ መረዳት በምችልበት ጊዜ ይሄ አሁን ያለንበት አቋም አሁን ያለንበት እድሜ ነገ ይደክማል አሁን እያየን የምናነበው ነገር ነገ የማናነብበት ጊዜ ይመጣል ዛሬ በእግሮቻችን እየተንቀሳቀስ ነገ የማንንቀሳቀስበት ጊዜ ይመጣል ጥሩ እድል ሰጥቶናል የምንሰማበት የምናስብበት ነገ ይሄንን እድል የማናገኝበት ጊዜ ይመጣል መጽሐፍ ቅዱሳችን ግን ሲናክር የጭንቅ ጊዜ ሳይመጣ የጭንቅ ጊዜ ሳይመጣ ደስ የማይል ጊዜ ይመጣል ብለ እንኳን የማታስብባቸው ጊዜ ሳይመጣ ፈጣሪህን አስብ ይላል። ስንቶቻችን እግዚአብሔር ስለፈጠረን ነገር እያሰብን እንዳለ አላውቅም፣ ግን በጣም ልናስብ ይገባል። ጊዜው በምን ያህል ክፉ ዘመን ላይ እንዳለን፣ በምን አይነት ጭንቅ ዘመን ላይ እንዳለን ሁላችን እናውቃለን። ድሮ ላይ ሰው እንኳን ሲሞት ሰዎች ናቸው መጥቶ ጉርጓር ገና የሚቆፍሩት። ዛሬ ግን ክፍት ጉርጓር ከየታችን ጀርባ አንድ ሰው ይጠብቃል። ማንን ይሁን የሚጠብቀው? ይህን እናስባለን ወይ? ዛሬ የታችንን ስንሸኝ ነገ አንዱ እኔ ይሁን የምሸኘው ወይስ ማን ይሁን ከመካከላችን። ለዚህ መጽሐፍ ሲናገር የጭንቅ ጊዜ ሳይመጣ እግዚአብሔርን አስብ። ፈጣሪህን አስብ። ለምን እንደተፈጠር አስብ። ለምን እንደምትኖር አስብ። ለምን እግዚአብሔር ድል እንደሰጠህ አስብ። ለምን እግዚአብሔር ዘመን እንደቀጠለልህ አስብ። ማሰብ በጣም ያስፈልጋል ወንድሞቼና እህቶቼ። ዳዊት ዳዊት በተለይ ምዕራፍ ስልሳ ሦስት ቁጥር ስድስት ላይ ይሄንን ሀሳብ በጣም አጠንክሮ ሲናገር እንዲህ ይላል በመኝታዬም አስበሃለሁ በማለዳም እናከራለሁ ይላል። በመኝታዬ ሆኜ የማስበው ምንም ነገር አይደለም። መንግስትን አስባለሁ፣ አንተን አስባለሁ፣ ፍቃድን አስባለሁ፣ ጽድቅን አስባለሁ፣ እውነትን አስባለሁ፣ የሰጠኸኝን ዘመን ልጠቀምበት አስባለሁ። ስንቶቻችንን እግዚአብሔር በሰጠን እድል የምናስብ ማለዳችንን እያሰብን የምንወጣው ነገር ምን ይሁን ብዙ ወንድሞች ወጥተው ድንገት የቀሩ አሉ። ተራምደው ወጥተው አንክሰው የከቡ አሉ። ድንገትም ደግሞ በእንዲህ አይነት መልክ ደግሞ ወደ ቤታቸው ተመልሰዋል። ዳዊት ግን በመኝታ ላይ ሆኜ ያለ የእኔና የእናንተ መኝታ ወይም ማለዳ ላይ ስንነሳ ምን ይሁን እያሰብን ያለ ነው። ምን ይሁን እየፈለግን ያለ ነው። የአማረ ቤት ይሁን የአማረ ኑሮ ይሁን እሱ ሁሉ ያልፋል። ዘላለማዊ የእግዚአብሔር መንግስት ግን ልናስብ ይገባል። ይሄ እግዚአብሔር በሰጠን ጊዜና እድል ላይ የምናስበው ብቻ ነው። ሰው እግዚአብሔር አምላክህን አስብ ሲል መጽሐፍ ቅዱስ ምን ለማለት ፈልጎ ነው የሚለውን በጣም አንድ ነገር ብቻ ተናግሬ እጨርሳለሁ። አንድ ነገር ብቻ ተናግሬ እጨርሳለሁ። ይህንን ሀሳብ በሚናገርበት ጊዜ ይብሎ ይናገራል። የእግዚአብሔር ቃል ሲናገር ከእግዚአብሔር ፍርድ ለመዳን ወንድሞቼ ና እህቶቼ፣ ፍርድ አለ፣ በሰማይ ፍርድ አለ። መንግሥተ ሰማይ እንዳለ ሲኦል አለ፣ የእረፍት ቦታ እንዳለ የስቃይ ቦታ አለ። የስቃይም ቦታ ለሰው ልጆች እግዚአብሔር አልፈጠረም። ሰው ግን በገዛ መንገዱ መሄዱ የተነሳ የእግዚአብሔርን ፍቃድና አጀንዳ ካለመከተሉ የተነሳ እድል ፈንታውን እዛ ያደርጋል። ለዛ ነው የእግዚአብሔር ቃል እንዲህ ብሎ ይናገራል። መክብብ እንዲህ ብሎ ይናገራል። በጉብዝና ወራት ፈጣሪን አስብ ብቻ ሳይል የምናስብበትን መንገድ ሲነግረን እንዲላል እግዚአብሔር ስራህን ሁሉ፣ የተሰወረውን ነገር ሁሉ መልካም ቢሆን ክፉም ቢሆን ወደ ፍርድ ያመጣዋልና ይላል። ምን እየሰራን ያለ ነው? በዘመናችን እግዚአብሔር በሰጠን ጊዜ ላይ ምን እያደረገን ያለ ነው? ቆም ብለን ልናስብ ይገባል፣ ወንድሞቼና እህቶቼ። ዘመን ሳያልፈን፣ የማሰብ ጊዜ ሳያልፈን፣ የመረዳት ጊዜ ሳያልፈን፣ የምንወስንበት ጊዜ ሳያልፈን ባለንበት እግዚአብሔር በሰጠን መልካም እድል ላይ በእግዚአብሔር ፊት ለፍርድ የምንቆምበት ጊዜ ስላለ እግዚአብሔር በሰጠን ዘመን እግዚአብሔር ላዘጋጀልለት ለመንግስቱ እንድንበቃ ለመልካም ህይወት ለመብቃት ፈጣሪን ማሰብ ያስፈልጋል። ፍርድ አለ አለ ፍርድ ሉቃስ ምዕራፍ አስራ ስድስት ላይ ከሃያ ሁለት ጀምሮ እንዲላል ድሀ ሞተ፣ መልአኩም ወደ አብርሃም እቅፍ ወሰደው። ባለጠጋውም ሞተና ተቀበረ። በሲዮንም በስቃይ በሲዮንም በስቃይ አሸቅቦ አየው። አብርሃም በሩቅ አየ አልዓዛርንም ከጥፉ እርሱም እያጮኸ አብርሃም አባቴ ሆይ፣ ማረኝ፣ በዚህ ነበልባል እሰቃይ ያለውና የጣቱን ጫፍ በውሃ ነክሮ ምላሴን እንዲያበርትልኝ አልዓዛርን ስደድልኝ አለው። አብርሃምም ልጄ ሆይ አንተ በሕይወት ሳለ መልካም እንደ ተቀበልክ አስብ አልዓዛር እንዲሁ ክፉ፣ አሁን ግን እርሱ በዚህ ይጽናናል፣ አንተ ግን ትሰቃያለህ ይላል። ይሄን የሚነግረን የእግዚአብሔር ቃል ነው። መንግስተ ሰማይ እንዳለ፣ ሲኦል አለ። የስቃይ ቦታ እንዳለ፣ የእረፍት ቦታ አለ። ከዚህ ከስቃይ ቦታ ለመዳን ፈጣሪያችሁን እንድታስቡ ላሳስባችሁ ፈልጋለሁ። አስቡ ነገ ተሸኚ ሰው እንደመ መሆን እንዳለብን ሰው እናስብ። ነገ እኛ ተረኛ እንደሆን ሰው እናስብ። ከስቃይ ራሳችንን ከሚመጣው ከእግዚአብሔር ቁጣ ራሳችንን ለማዳንና ሰብ ሲሆን አለ፣ መንግስተ ሰማይ አለ። ስሙኝ፣ ናንት የእግዚአብሔር ቤተሰቦች ታላላቆቼም ታናናሾቼም፣ በዚህ ያላችሁ እህታችንን ልሸኝ ወደዚህ የታደማችሁ ሰዎች፣ መልካም እድል ተሰጥቶት ነበር። ባለጠጋው ይበላል፣ ይጠጣል፣ ስለ ነፍሱ ግን አይጨነቅም። አላዛር የተባለ ግን በቁስል ህመም የሚሰቃይ ሰው ሆኖም ግን ነገውን ሕይወቱም ግን ያስተካከለ ሰው ሁለቱም ሞቱ ይላል። ባለጠጋውም ይሞታል፣ ደሃውም ይሞታል። ደሃው ሲሞት መላእክቶች ወሰዱት ይላል። ባለጠጋው ሲሞት ግን ተቀበረ፣ ከዛ ተሰቃየ ይላል። አንዴ ይሄ እድል ካመለጠን አናገኘውም። ዘመናችን የስቃይ ነው የሚሆንብን። ከዚህ ስቃይ እንድንድን ከዚህ ሥቃይ እንድንድን ጌታ ኢየሱስ ክርስቶስ አንድ የመዳን መንገድ አዘጋጅቶልናል። ለዚህ ነው ሉቃስ ዮሐንስ ምዕራፍ ሶስት ላይ ከአስራ ስድስት ጀምሮ እንዲላል በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዶአልና፣ ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈረድበት እግዚአብሔር ወደ ዓለም አላከውምና በእርሱ በሚያምን አይፈረድበትም። በማያምን በአንድ በእግዚአብሔር ልጅ ስም ግን ስላላመነ አሁን ተፈርዶበታል ይላል። ጌታችን ኢየሱስ ክርስቶስ ወደዚህ ምድር የመጣው ሰው ሁሉ ሊያድን ነው። በእሱ የሚያምን አይፈረድበትም። ከዛ ስቃይ ይድናል። ከዛ ሲሆን ይድናል። ወደ ተዘጋ መንገድ አለ። እሱ ኢየሱስ ይባላል። ከዚህ ስቃይ ከዚህ መከራ ከየትኛውም የህይወት ውጣውረድ የሚታደግ የሚያድን ጌታ ብቻ ነው። ዛሬ ይሄንን ጌታ የማታውቁ በስቃዩት በመከራዎች በጭንቁት ነገ የኔ ህይወት መጨረሻ ምን ይሆናል የምትሉ ሰዎች ብትኖሩ ለእናንተ መልእክት አለኝ። መዳን በሌላ በማንም የለም እንድን በታች የተሰጠን አንድ ጌታ አለ። እሱን እንመን፣ ነጋችንን እናሳምር። እሱን እንመን፣ እግዚአብሔር ወዳዘጋጀልን ዘላለማዊ እረፍት እንግባ። ይሄ የሚሆነው ማሰብ ስንጀምር ነው። እድል ሰጥቶናል፣ እድል ሰጥቶናል። አሁን ነው ማሰብ ያለብን። አናውቅም እኮ ከሰዓት እኳ አንድ ሰው ከዚህ መካከል ወይኔ ልሆን ይችላል። ተመላሽ አናቀውም፣ ግን እናስብ። ራሳችንን እናዘጋጅ። አደራ ማለት እፈልጋለሁ። መዳን በሌላ በማንም የለም። እንድንበት ዘንድ የሚገባ ከሰማይ በታች ይሰጣ አንድ ጌታ አለ፣ ስሙ እግዚአብሔር ይባላል። እግዚአብሔር ይባርካችሁ። የሰማችሁት ቃል ለመዳን ይሆንላችሁ። ነጋችሁን እግዚአብሔር ያሳምርላችሁ! ጸልያለን። ሁላችንም እግዚአብሔር የዘላለም አምላክ ስለነበረን መልካም ጊዜ እናመሰግናሃለን። ይህ የሰማነው ቃል ለፍርድ ሳሆን ለመዳን ይሆንለን፣ አንተን ለማወቅ ይሆንለን፣ ወደ አዘጋጀልን ርስት የምንገባበት ይሆንለን። የእያንዳንዳችን ፍጻሜ በፊት ያማረ ይሆን። አስቡም ብለሃል። አንተን በማሰብ ሕይወት እንድትሞላን እጸልያለሁ። እያንዳንዳችንን ነገር ለጆ